በጅምላ አይደለም። ሁላችሁም እየፈረዳችሁብኝ ያላችሁት አንዳንድ ሰዎች ናችሁ፣ ያልተረዳችሁን ሰዎች ያላችሁት። ለተረዳችሁኝ ደግሞ በጣም በጣም ቴንክ ዩ ማለት ፈልጋለሁ። በጣም ከጎኔ ላላችሁ ሰዎች አይዞሽ በርቺ ምናምን ለምትኑ ሰዎች አትሊስት ያለውበትን ጭንቀት ተረድታችሁ የሆነ አለ አይደለ፣ ወደዛ ላለመመለስ መመለስ የምትሞክሩ ስለኔ ደህንነት ብቻ የምታወሪም ብዙ ሰዎች አላችሁ እና እናንተን እጅግ እጅግ በጣም አርጌ አመሰግናችኋለሁ። ከልቤ ነው የምር። እኔ እንደዚህ እየቀለድኩኝ ምናምን አይደለም። ነገሮችን ለማያልከው ፍሬሽ ስስት ለሌለበት ለልብሽ ቁንጅና ፍቅር ለሞላበት ወትን ዘመንህን ራሴን ሰጣለው አብረሽ ለመኖር ውድ ቃል ገባለው ቃል

የዋ የፍቅር ሰው የሙደ ንግሥቷ እዩ ለእኔ ተፈጥራለች እኔሁነጎጆዋ ሰላም፣ ሰላም፣ ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በቤቴ እንደዚህ አምሮብኝ ሽብርቅ ድምቅ ብዬ እንግዲህ ዛሬ መጣሁበት ምክንያት አንድ ጥቁር እንግዳ ላስተዋውቃችሁ ነው። በጣም በጣም ደስ የሚል ሰው፣ ተወዳጅ ሰው ብቻ ነኝ እንጃ ቃላ ተጥረኛል። በነገራችሁ ላይ ስለሱ ለማውራት እና ደግሞ በጣም በጣም ምን ምን ልበላችሁ ምጡቅ አምሮ ያለው ብቻ ደስ የሚል ሰው ዛሬ አስተዋውቃቸዋለሁ ማለት ነው። ሜቢ ታቁት ችላላችሁ። ሚዲያ ላይ ይሰራል። ከዚህ በፊትም ከሱ ጋር አንድ ቪዲዮ ሰርቻለሁኝ እና እንግዲህ ዛሬ ከሱ ጋር ቆንጆ ቆይታም ይኖረን ይሆናል ማለት ነው። ዛሬ በጣም ደስ ብሎኛል። እንደምታዩት ነጭ በነጭ ለብሽ ፍክት ብዬ ነው የመጣሁት በደስታ ማለት ነው። ካለሁበትም ሙድ ወጣ እያልኩኝ ስለሆነ ሪላክስ እያደረኩኝ ነው። በጣም በጣም ደስ ብሎኛል። ነገሮች ወደ መጀመሪያ እየተመለሱ ነው ማለት፣ ሰላም እየሆንኩኝ ነው። በደንብ እየተረጋጋሁ ነው። ኢንጆይ እያደረኩኝ ነው። ስለዚህ በዚህ ምክንያት በደንብ ደስ ብሎኛል። እና ዛሬ ደግሞ እንደነገርኳችሁ ማገኘው ሰው ስላለ በጣም በጣም ከምላችሁ በላይ፣ እስከዛሬ ከተደሰትኩት በላይ ሞር ደስ ብሎኛል ማለት ነው። እና በጣም ደስ የሚል ሰው ነው። ተወዱታላችሁ፣ በእርግጠኝነት የምር። እኔ እንደዚህ ስላወራው ሳይሆን ሲመጣ ምናምን ታዩታላችሁ። በነገራችሁ ላይ የማጋነን አይሆንብኝና፣ በጣም ቆንጆ ነው። የምሬ ነው፣ በጣም ቆንጆ ነው። እሺ። አያውላችሁ ደግሞ ከኔ ጋር አይታችሁስ ደግሞ ቆንጆ ነው ምናምን ብላችሁ ሌላ ነገር እንዳታስቡ፣ እሺ። ያው ተይዘዋል፣ ሌላችሁ ፈልጊ ነው። እና ደግሞ ያው ጥሩ እድሜ ላይ ያለ ሰው በሰል ያለ ሰው ይገባቸዋል። መቼም በሰል ያለ ሰው ስላችሁ ለብዙ ነገር የሆነ አንደርስታንድ ማድረግ የሚችል ሰው ታውቃላችሁ፣ እንጃ መረዳት የሚችል ሰው በጣም በጣም ጥሩ ሰው ነው። አስተሳሰቡ፣ አነጋገሩ የሆነ አላደለ የተቆጠበ አነጋገር፣ የተቀመመ አነጋገር ከአንደ በቱ የሚወጣ ሰው ነው እና እሱ የኔ ጓደኛ ስለሆነ በጣም ደስተኛ ነኝ በዚህ እና ደግሞ እስከዛሬ ድረስ ያለፍኩባቸውን ታይሞች የሆነ አፕሪሼት እያደረገኝ ነበር። ነገሮች ለመልካም እንደሆኑ፣ ለበጎ እንደሆኑ እንደሚያልፉ ምናምን ከሱ ጋር በመሆኔ እነዛን ታይሞችን በደንብ ስትሮንግ ሆኜ እንዳልፋቸው ረድቶኛል። ከዚህ በላይ በጣም በብዙ መንገድ ልሰበር ችል ነበረ። ነገር ግን እሱ አፕሪሼት እያደረገኝ ስለነበር ምንም አልሆንኩም፣ አልተጎዳሁም። አብሮኝ ስላለ እንዲሁም ደግሞ ስላገዘኝ በነገሮች አይዞሽ በርች ከጎንሽ ስላለኝ እጅግ በጣም አድርጌ አመሰግናለሁኝ። ያው እስከዛሬ ድረስ አብረን እንደዚህ አላያችሁኝም ምናምን ማለት እየረዳኝ እንደነበረ ማን ከጎን እንደነበረ አልነገርኳችሁ። ዛሬ እንግዲህ ለመጀመሪያ ጊዜ ላሳያችሁ ነው ማለት ነው፣ በችግሬ ሰዓት አብሮኝ የነበረውን ሰው ማለት ነው። ስለዚህ በዚህ በዚህ በጣም አመሰግናለሁ። ሲመጣ ደግሞ ከዚህ በላይ ነው ማመሰግነው የምር ስለሚገባው እያካበርኩ እንዳይመስላችሁ ሪል ስለሚገባው ማለት ነው። እና አንዳንድ ሰዎች ለመልካምነታቸው ምንም ነገር እንትን ብትሉ በቃ ቃላቶች ራሱ ያጥራችኋል አይደል? እኔ ግን ያው ቃላት አጥሮኛል። ምችለውን ቃላት እየተጠቀምኩኝም ቢሆን ቴንክ ዩ ለማለት ሞክራለሁ። ጥርስ በጥርሶኛለሁ፣ ግን የምር ደስታው ነው። አትፍረዱብኝ፣ የምር በጣም ደስ ብሎኛል። አንዳንድ ጊዜ በእጃችሁ የያዛችሁት ወርቅ እንደ መዳብ ይቆጠራል ይባላል አይደል? ልክ ወርቅነቱ ወይም ደግሞ ዋጋው ምናምን የሚገባቸው ከእጃቸው ሲወጣ ነውና፣ አንዳንድ ሰዎች ደግሞ ብዙ ያልገባቸው ሰዎች አሉ። እና ያው እኔ በታመምኩበት እኔ በተበሳጨውበት እኔ በተጎዳውበት ሰዓት እኔ ላይ የሆነ እንደ ፌዝ ነገር ማድረግ እንደማላገጥ ምናምን እንደዚህ አይነት ሪአክቶች የሚያሳዩን ሰዎች አሉ። ያኔ በሰው ቁስል እንጨት ስደድበታ የሚባለው ምንም ያልመሰላቸው ሰዎች አሉ። ዛሬ ደግሞ እኔ ያንን ህመም መታ ህመሜን ሲያዩን ያ ፔን ሲገባቸው ህመሙ ሲረዱት ምን አይነት እንደነበረ አሁንም በደንብ በደንብ በደንብ አንደርስታንድ እንዲያደርጉት ደግሞ ከሱ ጋር ዛሬ አብሬ መጥቻለሁ፣ ማለት ነው። እና ብቻ በጣም ደስተኛ ነኝ። አሁን ላይ በማሳልፋቸው ነገሮች በጣም ደስተኛ ነኝ። የምሬን ነው። ምክንያቱም በፊት የነበርኩበት ላይ ሙድ ላይ አይደለሁም። እዚህ በፊት ብዙ ጊዜ ነግራቸዋለሁ፣ ብዙ ጊዜ በተደጋጋሚ አረጋግጬ ያላችኋለሁ የኔን ውሳኔ። አሁን ላይ ያለውበትን ሁኔታ በደንብ የተረዳችሁ በደንብ ያወቃችሁ ይመስለኛል። ነገሮች እኔ በምፈልጋቸው ልክ አይደለም የሆነው። ስለዚህ እኔ ደግሞ የራሴን መንገድና የራሴን ምርጫ የራሴን ህይወት መኖር እፈልጋለሁ። ወደ ኋላ መመለስ አልፈልግም። አሁን ያለሁበት ህይወት ከምላችሁ በላይ በጣም ተመችቶኛል። ምክንያቱም በቃ አላደለ ከጭቅጭቅ ነፃ ናችሁ ከጭንቀት ነፃ ናችሁ። ከብዙ ነገር ነፃ ነኝ እኔ በዚህ ሰዓት እና ስለዚህ ይሄ ላይፍ ለኔ በጣም ተመችቶኛል። የተመቸኝን ነገር ነው ማራመድ ያለብኝ። ገና ብዙ ነገሮች ይጠብቆኛል። ገና እድሜ ይሄም ገና ነው። ስለዚህ በዚህ እድሜ በጭቅጭቅ የተነሳ በሽታ ላይ መውደቅ የለብኝም። ትረዱኛላችሁ ብዬ አስባለሁ ይሄ በጭ በጭንቀት በጭቅጭቅ ራሱ የሚመጡ በጣም ብዙ አይነት በሽታዎች አሉ። በዚህ እድሜ እኔ ደም ግፊት በሽተኛ ሆኜ መድኃኒት መቃም የለብኝም። በዚህ እድሜ እኔ ጭንቀት በሽተኛ መሆን የለብኝም እንዴ፣ ስትረስ በሽተኛ ሆኜ መድኃኒት መቃም የለብኝም። ስለዚህ በቃ ሪላክስ የሚያደርገኝ ነገር ነው የሚያስፈልገኝ። ሲቀጥል ደግሞ ይሄን ነገር በተደጋጋሚ እየመጣ አክሰብት ባደረኩት ቁጥር እድሜ ነው የሚጨርሰው። ይሄ ደግሞ አይሆንም፣ አያዋጣም። ያባቹ ለምን ይሄን ሁሉ ዘመን ኖርኩኝ? ለምን ይሄን ሁሉ ዘመን እንዴት አልተማርኩበትም ብዬ ካለፈ በኋላ መጸጸት አልፈልግም። ነገዬን የምሰራው ዛሬ ላይ ቆሜ ነው አይደለ? ስለዚህ ነገዬን ለማስተካከል ዛሬ ላይ የምወስናቸው ውሳኔዎች በጣም በጣም በጣም ትልቅ ቫልዩ ስላላቸው እኔ የሚወሰንኩት ውሳኔ ትክክል መስሎ ስለታየኝ፣ እጅግ በጣም በብዙ መንገድ አስቤበት ነው። በቀላሉ እንዳይመስላችሁ ይሄንን ውሳኔ ወሰንኩት። አንዳንድ ሰዎችም ነገሮችን አንደርስታንድ አላደረጋችሁኝም፣ ምክንያቱም እናንተ ላይ ስላልደረሰ ለመፍረድ ምቹ ነው። በነገራችሁ ላይ ሰው ህይወት ላይ ገብታችሁ ይሄንን አድርጊ፣ ይሄንን ምናምን ለማለት ለመውቀስ ምቹ ነው፣ ቢኮዝ እናንተ ላይ ስላልደረሰ። እኔ ላይ ግን የደረሰው ነገር ብታዩት ወይ ብትረዱት ኖሮ፣ ወይ ቢገጥማችሁ ኖሮ ትረዱ ነበር፣ ይገባችሁ ነበረ። ስለዚህ እንደነገርኳችሁ ነው። ዛሬን በደንብ ሰርቼበት ነገ አማራ ማረግ የምችለው አሁን ስለሆነ በመወሰናቸው ውሳኔዎች በፍጹም አልተጸጸትኩምላችሁ ፈልጋለሁ። ኤኒዌይስ፣ እናንተም የምትረዱኝ ኖራል ትኖራላችሁ ብዬ አስባለሁ። ማለት በጅምላ አይደለም፣ ሁላችሁም እየፈረዳችሁብኝ ያላችሁት አንዳንድ አንድ ሰዎች ናችሁ ያልተረዳችሁን ሰዎች ያላችሁት። ለተረዳችሁኝ ደግሞ በጣም በጣም ቴንክዩ ማለት ፈልጋለሁ በጣም ከጎኔ ላላችሁ ሰዎች አይዞሽ በርቺ ምናምን ለምትን ሰዎች አትሊስት ያለሁበትን ጭንቀት ተረድታችሁ የሆነ አለ አይደለ ወደዛ ላለመመለስ የምትሞክሩ ስለ እኔ ደህንነት ብቻ የምታወሪው ብዙ ሰዎች አላችሁ፣ እና እናንተን እጅግ እጅግ በጣም አድርጌ አመሰግናችኋለሁ። ከልቤ ነው የምር። እኔ እንደዚህ እየቀለልኩኝ ምናምን አይደለም ነገሮችን

ሰላም በላቸው፣ ፋሚሊዎች ሰላም፣ የሩታ ቤተሰቦች ሰላም ለናንተ ይሁን፣ አሜን። እንግዲህ ያልኳቸው ሰው እሱ ነው ማለት ነው፣ ኤርሚ ይባላል። ያው እንግዲህ ታስታውሱታላችሁ ወይም ታቁታላችሁ፣ ምክንያቱም አዲስ ፊት አይደለም። ስራዎች እንጂ ማንነት አይታወቅም። አያችሁ፣ እንግዲህ እንደዚህ አይነት ሰው ድብቅ ነው፣ ስራዎቹን ብቻ ነው የሚያሳየው። በስንት አንዴ ነው ብቅ የሚለው ነው አይደል?

እሺ ነው። አትሽኮርም። የማይዘው ባይዘ ወይ ለካሜራ አይናፋም። እስፔሻሊ ለትዩም አለ። ባይዘ ወይ ለቁንጅና ለቁንጅና፣ ወደ አንቺ አይደለም፣ ከአንቺ አልበልጥም። እንደዚያ ነው። አመሰግናለሁ ሙሽከተንይከ ት አመሰግናለሁ። እድሉን ባገኝ እንግዲህ መልካም እድል ይላል። ለተወዳዳሪዎቻችን መልካም እድል። ሲቪ እናስገባ። አዎ፣ ውጤታችሁ ታይቶ ምን ደረጃ ላይ እንዳላችሁ ካሁን በኋላ አመዛዝነን ሚዛናዊ በሆነ ሁኔታ ነው ነገሮችን የምንወስነው። አይደል? አዎ። እንግዲህ ጋይስ ሲቪ እንዳስገባ ከፈቀዳችሁልኝ፣ እኔ እድሌ ሞክራለሁ። ወደ ኋላ አለ አይደስ ይላል እንግዲህ ከእኔ ውጪ አንዳንድ መፍቀድ ያለባቸው ሰዎች አሉ። እናንተም እንግዲህ ኮሜንት ላይ አስቀምጡልን። ያው ሞር እንትኑን እኔ በወስድም አብላጫውን እኔ በወስድም ያው የእናንተም ኮሜንት አስፈላጊ ነው። አረብ ነው ግን እኔ ባይዘው ኦዲየንሶችሽ ከፈቀዱልኝ እኔ ከመሞከር ወደኋላለሁ። እኔ ይፈቅድልስ አፕሩቭ እሺ። ለማንኛውም ዶክመንትን ምናምን ሲቪህን ምናምን ሁሉ ሰብሰብ አድርገን በምን እንትን በሚባልበት በስራ ቀን ታስገባለህ። በስራ ቀን ያው ማስታወቂያ የሚወጣበትን ቀን እንለጥፋለን። ያኔ እንግዲህ እንለጥፋለን ማለት ነው። ሌላም ተቀናቃኝ ሊገባ ነው እና ታዲያ በአንዴማ ተቀናቃኝማ እና በአንድ ሰው ወንድ ልጅ ምርጫው ሲገባ ደስ አይለው ምን ያው መራጭ መሆን ነው የፈለገው ልጅ ተመራጭ መሆን አልፈለገም አዎ በኔ እኮ እንትን ደግሞ ይነብርሃል ይያለው ነው ሚቀርብ እና ደግሞ ተጫዋች ለምንድን ነው ዛሬ ካሜራ ላይ ስትመጣ ነው እንዴ ምትሽኮረም ነው ከዚህ በፊት ስታወራ እኮ እሱ ነበር ምላሰኛ። ዛሬ እኔ ሊያስጠቆም አይ፣ እኔ እሷ ጋር ሰውን ብቻ ነው ምላስ የሚዘረገው አወራለሁ በደምብ። ግን አሁን ትንሽ ረጋቢ ትልበርብይ ካሜራ ፈርታ ነው። እና አስሚ፣ እኔ አሁን አንቺ የግሌ ላደርግሽ ከፈለግኩኝ ሰው እያየ ሳይሆን አለ አይደል። ለዛ ነው እንግዲህ ያ የአንተ ስትራቴጂ ይለያል። እናያለን። አዎ፣ አንቺ ጋር ሲመጣ በጣም ነው የሚቀለኝ ሰላም ይሰማኛል። ለዛም ነው በደንብ ማወራሽም እንትን ምልሽም እና ያው ሁሉ ነገር የመነጨው ዝም ብሎ ከመሬት ተነስቶ አደለ ነው፣ ገባሽ ባለን ቅርርብና አንቺ ጋር አንቺ በምታሳይኝ አፕሮች ነው። እና አንቺ ብዙም ጊዜ አትረጊም ማለት ባይዘው በደንብ የማየት ችግር አለብሽ። አጥተኝ አስተውሉ አስተውሎን ማየት ማለት አጠገብሽ ያሉትን ነገሮች አስተውለሽ ማየት አለብሽ። ብዙ ጊዜ ሳታስቢው አንቺ ትኩረት ባለመስጠትሽ ምክንያት ዙሪያሽ ያሉ ሰዎች ሊያመልጡሽ ይችላል። ልጅሽ የፈለኩት ገብተሻል፣ እና ቀስ በቀስ ይገባል። እንደ ሰላይ መሆን ጥሩ ነው፣ ዙሪያሽን መቃኘት አለብሽ። ሰውም ይሰለቻል። ኦኬ፣ እንደዛ ነው። እንግዲህ ምናልባት ያለሁበት ሁኔታ ሊሆን ይችላል፣ እንደዚህ አይነት ነገር እንዳልመለከተ ያደረገው ሜይቢ። ካሁን በኋላ እሞከራለን፣ ያው ጊዜውም አልረፈደም። ዞሮ ዞሮ አሁን ጊዜ አለ። በነገራችን ላይ አንዳንድ ቪዲዮዎች አይቼ ነበረ። እና ወጠምሻ ወጠምሻ ወንድሞችሽ አሉ። ወንድሞች አሉ። ወንድሞች አሉ አርደኛ ቢጤ ናቸው እና አለ አይደል የእነሱ ቡጤ እኔ ላይ እንዳይደርስ ትንሽ ፍራቻም አለ። ችግር የለውም ግን ያው መጠበቅ ያለባቸውን የወንድምነታቸው እንድምነታቸው ሚና የወጣዱ አንተም ቢሆን ያው ወንድ አይደለ እንዲማሳመን ባለበት ልክ ሀሳብ ምን በንግግርም ቢሆን ወንድም ምን አለ መሰለሽ በእህቱ ሲመጡበት እና ይሉሽ እነሱ በእህታቸው የመጣ አይደራደሩም። እኔ ደግሞ ሴት የላከው ሞት አይፈራም በሚባለው ይሻላል። እዛ ጣፊው ምን ነው ምን ያሸነፈ ችግር የለውም። እኔም የምችለውን ለማድረግ እሞክራለሁ በትንሹም ቢሆን ዋናውን ግን አንተ ነው የምትገፋበት ብዙ ነገር ያው ከአንተ ስለሚጠበቅ ማለት ነው። እኔ በትንሽ ነው ማገዘው። እውነት ነው፣ እኔ እገባለሁ፣ አፕሮች አደርጋለሁ። አትሊስት ትንሽ ጫን እንዳይሉ ብቻ ነገሩ ላላልኝ አ ሶስተኛ ያለም ጦርነት በሴት ነው የሚነሰኝ ባል ወሬ ያለ ነው። አይደለም ምን አይጀምርም። አ እግረ መንገዱን በዚሁም የኢራን እና የአሜሪካ እጅ ይገባበታል እንጂ ያው ከመረጃ የማይረቅሰው ማላቀም ነው ተንት ነው ያው የሶስተኛ ዓለም ጦርነት መግቢያ ዳር ዳሩ ላይ ስለሆነ ያለ ነው የአንቺ ተጨምሮበት ወደዛው እንዳንገባ እና እንግዲህ፣ ኤርሚዬ እስከዛሬ ድረስ ያው በትንሹ ስላንተ ለማውራት ሞክሬ ያለ ምናምን፣ መጀመሪያ ሳትመጣ በፊት ማለት ነውና ስለነበረኝ ጊዜ በጣም ነው ማመሰግነክ ስለ በቃ አትሊስት አላ አይደለ አንደርስታንድ ታደርገኛለህ ነገሮችን አፕሪሼት ታደርገኛለህ። እና መጀመሪያ ከነበርኩበት ሙድ እንደወጣ ራሱ የረዳኸኝ ከቤተሰቦች የቀጠለህ አንተ ነህ። እጅግ በጣም አድርጌ ነው መስግነ በጣም በቃ ስለ ትሪትመንቶች። አትሊስት የሆነ ሰውን የሚረዳ ሰው ሲያገኝ አይዞሽ የሚል ሰው ማግኘት በጣም እንትን ነው ከባድ ነውና በዚህ ጊዜ ስፔሻሊና እና በጣም አመሰግናለሁ በነገሮች በጣም ስለረዳኸኝ። ዩ ኖ ትረዳኛለህ ብዬ አስባለሁ እና ላይ ስልሽ ታይ በአንቺ የመጡብኝ ነገር ወደ ኋላ እንደማለት ግልጽ ነው እና አጠገብሽ ካለው ድረስ ደግሞ በእንደዚህ አይነት ሲቹዌሽን ላይ ካልረዳውሽ አጠገብሽ ሆኜ አይዞሽ ካላልኩሽ ምኑን አጠገብሽ ሆኜ ባዳ በእኝ እንግዲህ የሩቅ ሰዎች ይሻል እና እንደምንም አጥቁጥር ሆኔ አሁን ለአንቺ ካለኝ መውደድ እና ክብር የተነሳ ነው የሚያደርጉልሽ እንጂ የሌላ አይደለም። በጣም ነው ማመስገን፣ ግን የምር የምሪ ነው ማለት ቅድም በደንብ አውሮ መሰለኝ እሱ ሲመጣ አይናፋሩም ኮይ የምሪ ነው። እና ማለት በቃ ብዙ ነገሮችን አድርጎልኛል ከምላችሁ በላይ የሆነ በዚህ ሰዓት መጨናነቅ ምን ያክል ጉዳት እንዳለው እናንተ ታውቃላችሁ። እና ከዛ ጭንቀት ራሱ የሆነ አለ አይደለ፣ ቶሎ መላቀቅ እንድችል የረዳኝ እሱ ነው አንድም እና ለዚህ ለዚህ ደግሞ እጅግ በጣም አድርጌ አመሰግናለሁ። ምንም ማረፍቴ ክፍያ አይጠይቅም። መቼም አራ ነው። ለአንቺ ከዚህ በላይ የሚገባሽ አይደል? ኖ ሲ በጣም ትንሽዬ ነገር ናት። አንቺ በጣም አከበርሽ እንጂ ትንሽዬ ነገር ናት። ለሚወዱት ሰው ደግሞ ከዚህም በላይ ነገር ይደረግልኝ አላማ ይሆናል አመሰግናለሁ። ማለት ያው ከነበርኩበት ነገር አንጻር ነው እንደዚህ ልልክ የቻልኩት። በአንተ በኩል ደግሞ እንግዲህ ሲታይ ሚዛን ላይ ሲወጣ ትንሽ ነው ተብሏል፣ ለእኔ ግን ትልቅ ነው። ማለት አንዳንድ ጊዜ ሆነ ተረዳላችሁ ብዬ አስባለሁ። ወይ በተቸገራችሁበት ወይ በተጨነቃችሁበት ጊዜ የሚደርስላችሁ ሰው ሜቢ ለሱ ቀላል ሊሆን ይችላል፣ ለኔ ግን በቃ በጣም በጣም ለኔ ደስ የሚል ነገር ነው ያደረገልኝ። ምክንያቱም ያለሁበት ሁኔታ በጣም ነበር የሚያስጠላ በጣም እናንተ ከምታዩት ወይ ከምታውቁት በላይ ምናምን እኔ ማሳያችሁ ያንን ነገር በጥቂቱ ነው ወይም የምታዩት ጥቂቱን ነገር ነው። ከዛ ባሻገር እኔ ብዙ ነገሮችን እንትን ብያለሁኝ፣ እና አርቲስት ከዛ ነገር ራሱ መውጣት እንድችል የረዳኝ እሱ ጭምር ስለሆነ በጣም በጣም አርጌ ደጋግሜ ደጋግሜ ቴንክ ዩ እላለሁ። በጣም እና እና ከዚህም በላይ ገና ብዙ ነገር ስለምናይ ያና በዚህ ባጭሩ መመሰጋገሩ ማስፈላጊ አይደለም። ያባስ ገዛን ላንቺ እችኛ በጣም ትንሽ ነገር ናት። ቢሻ ወደፊትም አሁን አንቺ በጣም አካብደሽ ስላየሽው ነው እንጂ ባይዘው ለሚወዱት ሰው እቺ ነገር በጣም ቀላል ነገር ናት። አንቺ በትልቅ ነገር ስላየሽው ነው እና አካብደሽ አትንገሪያቸው። እነሱ የሚመሰክሩ ይችላሉ። ለሚወዱት ሰው ከዚህ በላይ የሚደረግ ይላል አልክሽ እንደውም ሩታ ተይ ለምን ካለሽበት ሙድ ለመውጣት ከከተማ ይሽ ለማለት ወይ ከሀገር እንውጣ ወይ ከከተማ እንውጣ ምም ያው ካለሽበት እንድትወጪ ነው። ምን ታስቢያለሽ? አይ ምንም ማለት ያው አሁን ያለውበት ሁኔታ ትንሽ ማለት እኮ ከዚህ ሪላክስ እንድታረጊ ነው፣ ወይ ሀሳቡ ካለሽበት ጭንቀት እንትወጪያለሽ ሪላክስ እንድታረጊ እሺ። ግን አይ አሁን አይደለም ማለት ትንሽ ነው። ቆይ አሁንም ባይሆን ያው በዚህ ሳምንት ውስጥ ስላስብበት እና አስቢበት ነገር አለው። ለአሁን ግን እዚህ ከተዝናናን ይበቃናል። እቺ በቂና አይመስለውም? በትንሹ ነው የምትደሰችው ማለት ነው። ያው እኔ ብዙ ነገር ማካበድ አይነት ሰው አይደለሁኝም። ማለት ትንሽ ነገር ያስደስተኛል፣ ትንሽ ነገር ያስከፋኛል። ምናምን አይነት አላወቅከውም ባህሪዬን? አይ አውቄዋለሁ። ግን እንጣላ ከዚህም በላይ መደሰት ይችላል። አሁን ይሄንን እንደወደድሽው፣ ከዚህ ደግሞ ብንወጣ ባይዘ አንድ ነገር የምትወጁና የምትጠይው ቀጥሎ በምታየው ነገር ነው። አዎ አሁን ከዚህ የተሻለ ነገር ስታይ ይሄን ወጣ ብለን ብንዝናና እርግጠኛ ነኝ። ሁሉ በደንብ ነገሮችን አውጥቼ አውርጄ ወስኚ። በአንቺ ፍቃድ ነው የምንጓዘው። ኦኬ፣ በገበዩ ሩታዬ፣ ቁርስ በጠዋት ነው የበላሁትና ምሳ አልበላሁም። ቆንጆ ምሳ አልጋብሽ። እናት በጉልበት ነው ወትዳር። እንግዲህ ያሉትን ይበሉ፣ ፍቅሩ ከረታኝ። የወደደ ሟች ነው ይሄ መሽጠፋኝ፣ የልቤን ካገኘው ያልፋሉ ባልታ እኔስ ግድ የለኝ ባሉ አልኩበትዬ ስሜ እንኳን ቢጠፋ ቃልኪዳን አለብኝ ፍቅርህን ላልገፋ ቢወራ ቢነገር በድፍን ከተማ እኔስ ማንንም አልሰማ ያሉትን ይበሉ ፍቅሩ ከረት የወደደማሽ ነው ይሄ መሽ ጠፋኝ የልብን ካገኘው ከተሳካልኝ ለሚያልፋሉ ባልታ